ማሕደረ ዜና ለጋዛዎች በርግጥ ለውጥ የለም አስከሬን ቁስለኛ ረሀብተኞችን መቁጠር ቴሕራን ግን ሙቶቿን በአደባባይ ሰልፍ ሸኘች ቀበረችም ቴልአቪቭም ነዋሪዎቿን ዳግም በአደባባይ ማሰለፍ ችላለች የኢየሩሳሌም፣ ዋሽንግተን፣ ቴሕራን መሪዎች በድል አድራጊነት መፎከር፣ ለተጨማሪ ውጊያ መዛት፣ ማስፈራራታቸውን ግን አላቆሙም። የኢራንን መደብደብ በቃል እያወገዙ በገቢር ወደ እስራኤል የሚተኮስ የኢራን ሚሳኤልን ሲያከሽፉ የነበሩት አረቦችም አሁንም አራምባና ቆቦ እየረገጡ ነው። አውሮጳዎች የኢራንን መደብደብም የውጊያውን መቆምም እኩል ደግፈውታል። የቃል ድርጊት ተቃርኖ፣ የመገዳደል ፉከራ፣ ዛቻ፣ እብሪት መዘዙ የት ያደርስ ሲሆን ላፍታም አብረን እንጠይቅ። ለጋዛ ነዋሪዎች በትናንትናና በዛሬ መሃል ያለው ለውጥ አንድም ሞት አልያም በበሽታና በረሃብ መሰቃየት ነው። ያው እንደ ዓመት ከዘጠኝ ወሩ የእስራኤል ጦር የገደለም አካሉን ያጎደለም ቤት ንብረቱን ያወደመ በረሃብ በሽታ የሚያሰቃየው ፍልስጤማዊ በፍርስራሽ በተሞሉ የጋዛ ሰርጥ ከተማ፣ መንደር፣ አውራ ጎዳናዎች እንደተሰጣም እንደተራወጠም ነው። የእስራኤል ዜጎች ግን ሐማስ ያገታቸው ወገኖቻቸው እንዲለቀቁ ለመጠየቅ በአደባባይ የሚያደርጉትን ሰልፍ ለሁለት ሳምንታት ያክል አቋርጠውት ነበር። እስራኤልና ዩናይትድ ስቴትስ ከኢራን ጋር የገጠሙት ውጊያ ሲቆም እንደገናም ጀመሩ። ቴልአቪቭ ቅዳሜ ሻሮን አሎኒ ኩኒ ከሐማስ እገታ ተለቀዋል። ባለቤታቸው ግን አሁንም እንደታገቱ ነው። ለመሪዎቻቸው ጥያቄ አዘል መልእክት አላቸው። ከኢራን ጋር የተደረገው ጦርነት በስምምነት ቆሟል። ከሊባኖስ ጋር የተደረገው ጦርነትም በስምምነት ቆሟል። አሁን የጋዛ ጦርነት በስምምነት የሚቆምበት ጊዜ ነው። ሁሉንም ታጋች ወደየቤቱ የሚመልስ ስምምነት መደረግ አለበት። ታጋቾች ወደ ቤታቸው፣ የወደቁትም ወደ ሀገራቸው፣ ወታደሮችም ወደ ቤተሰቦቻቸው፣ የኔ ዴቪድም ለልጆቹና ለእኔ መመለስ አለባቸው። ቴህራኖችም እንደ ቴልአቪቭ ሁሉ ለአስራ ሁለት ቀናት ያናፈረባቸው የቦምብ ሚሳይል ወጀቦ ቀለል ገለል ሲልላቸው በቀደም ሙቶቻቸውን ቀበሩ። ቅዳሜ በይፋ ከተሸኙት የአንደኛው ሟች ሳይንቲስት የቅርብ ዘመድ ጀሚላህ በሐዘኑ መሃል ልህ ቁጭት እያንተከተካቸው መሪዎቻቸውን አሳሰቡ። ጦርነት ጫሪዎች አይደለንም። ከተቃጣን ግን ከዚህ ቀደም እንዳደረግነው ሁሉ አጸፋችን ከባድ ምናልባትም የከፋ ነው። መሪዎቻችን በጽናት እንዲቆሙ እንፈልጋለን። ጠላት ሙሉ በሙሉ እስኪወገድ ድረስ በዚሁ መቀጠል አለባቸው። ለጀሚላህ በርግጥ ፋርሶች አትንኩኝ ባይ ናቸው። ለዩናይትድ ስቴትስ ፕሬዚደንት ለዶናልድ ትራምፕ ግን ጀግናው አንድም ራሳቸው አሊያም የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። ኔታንያሁ የታጋች እስራኤላውያንን ስቃይ ማራዘማቸው እንዲያበቃ እስራኤላውያን በሰልፍ በሚጠይቁበት በኢራን ላይ በከፈቱት ጥቃት የጦር ጀኔራሎችን ከእስረኞች ሳይንቲስቶችን ከልጅ ሚስቶቻቸው ሳይለዩ ማስገደላቸው የኑክሌር ተቋማትን ከመኖሪያ ሕንፃ ጋር ማስወደማቸውን ኢራኖች በሚያወግዙበት መሃል ባለፈው ሳምንት ማብቂያም ትራምፕ በጻፉት መልእክት ቢቢን ተዉት አሉ። የጦር ጀግና ነው አከሉ። የታላቂቱ ሀገር ታላቅ መሪ። በእርግጥ ጀግናው ማን ነው? አስራ ሁለት ቀናት የቆየውን ከ600 በላይ ኢራናውያንን፣ 28 እስራኤላውያንን የገደለውን የሁለቱን ሀገራት ምጣኔ ሀብት ያሽመደመደውን ውጊያም ቀድማ የከፈተችው እስራኤል ናት። ዩናይትድ ስቴትስ ድብደባውን ፈቅዳለች፣ ኋላም ራሷም ቀጥላለች። አሁን የሚሞጋገሱት የሁለቱ ጥብቅ ወዳጅ መንግሥታት መሪዎች ኢራንን ለመደብደባቸው የሰጡት ምክንያት የቴሕራንን የኒኩሌር ተቋማት ለማውደም የሚል ነው። ወህኒ ቤት የኒኩሌር ተቋም ይሆን ይሆን? በዓለም ላይ አውዳሚውን የአቶሚክ ቦምብ ለመጀመሪያም እስካሁን ለመጨረሻም ጊዜ በከተሞች ላይ ያፈነዳች አንድ ሀገር አለች፣ ዩናይትድ ስቴትስ ኦፍ አሜሪካ። በዓለም ላይ በይፋ ሳትናገር ግን ኒኩሌር ቦምብ የታጠቀች ሌላ ሀገር አለች እስራኤል። ሁለቱም ኒኩሌር የታጠቁ ሀያል መንግስታት ሌላውን መንግስት ተቆጣጣሪ ያደረጋቸው በርግጥ ማን ነው የሚሉ ብዙዎች አሉ። መልሱ ግን ግልጽና አንድ ነው፣ ጉልበት። ፈረንጆቹም ይሉታል ማይት ኢዝ ራይት፣ አረቦችም አልሐቅ ፎቀል ቁዋ ይላሉ አሉ ፍትህ በጉልበት ነው የሚገኘው እንደማለት። ካይሮ ግብፅ፣ የሚገኘው የአልሃብቱር ጥናት ማዕከል ባልደረባ ዶክተር አዛ ሐሺም እንደሚሉት ግን ዓለም የጋራ ማህበር ያስፈለገው የጉልበት ልክ ነው አይነት እርምጃ የሚያስከትለውን እልቂት ለማስቀረት ነበረ። ሌሎች መንግሥታት አንድን ሀገር ለማጥቃት ሲወስኑ ያለ ጸጥታው ጥበቃ ምክር ቤት ውሳኔ እርምጃ መውሰድ ይቻላል የሚል መዘዝ ያስከትላል። ይህ በዓለም አቀፉ ማኅበረሰብ ዘንድ ሁከትና ሥርዓት አልበኝነት ይፈጥራል። ምክንያቱም ተጠያቂ የሚሆን ወገን የለም። ይህ ጦርነትም የኒኩሌር ቦምብ ለመስራት እሽቅድምድም ሊያስከትል ይችላል። ምክንያቱም ኢራን የኒኩሌር ቦምብ ቢኖራት ኖሮ ጠንካራ ድብደባ አይደርስባትም ነበር የሚል አስተሳሰብ አሳድሯልና ኢራን ለምዕራባውያንና ለተባባሪዎቻቸው ወረራና ድብደባ በእርግጥ እንግዳ አይደለችም። ሁለተኛው የዓለም ጦርነት በጋመበት ወቅት ቴሕራኖች ለማንም አንወግንም ሲሉ ነበረ። ያኔ የጋራ ግንባር ፈጥረው የነበሩት ብሪታንያና ሶቪየት ኅብረት ግን ኢራኖችን ከጀርመኖች ጋር ወግናችኋል ብለው ወረሯቸው። በ1951 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። በኢራን ምክር ቤት የተመረጡት ጠቅላይ ሚኒስትር መሐመድ ሞሳዴቅ ብሪታንያ ጠቀም ያለ ገንዘብ የምትዝቅበትን የኢራንን የነዳጅ ሀብት በመንግሥት ቁጥጥር ስር በማድረጋቸው የለንደን ዋሽንግተን ተሻራኪዎች እዚያው ኢራን የሚገኙ የጦር መኮንኖችን አደራጅተው ጠቅላይ ሚኒስትሩን ከሥልጣን አስወግደዋቸዋል። በሺ ዘጠኝ መቶ ሰማንያዎቹም በዩናይትድ ስቴትስ በምዕራብ አውሮፓና በአረቦች የምትረዳው ኢራቅ ኢራንን ወራም ለስምንት ዓመት ወቅታት አለች። የዓለምን ሕግ የሚያስከብር የሚባለው የተባበሩት መንግስታት ድርጅት በ1950ዎቹም በ1980ዎቹም ነበረ፣ ዘንድሮም አለ። ወረራም ጦርነትና ጥቃትን ለማስቀረት ግን የተከረው ነገር የለም። ኋላ ግዙፉን ድርጅት የመሰረቱት የዩናይትድ ስቴትስ ፕሬዚደንት ፍራንክሊን ዲ ሩዘቬልት፣ የሶቪየት ኅብረቱ መሪ ጆሴፍ ስታሊንና የብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል የመጀመሪያም ስልታዊ ያሉትን ጉባኤያቸውን ያደረጉትም ቴሕራን ውስጥ ነበረ ሺ 943 ድንቅም አይደል። በ2003 የዩናይትድ ስቴትስና የብሪታንያ ገዢዎች ኢራቅን ሲወሩ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትን ደንብ ሕግና ማሳሰቢያን ጥሰው ነበረ። ኢራቅ ከተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ውሳኔ ውጪ መወረሯን ከአንገትም ይሁን ካንጀት ያኔዎቹም የፈረንሳይ የሩሲያና የጀርመን መሪዎች ተቃውመውት ነበረ። የሰማቸው እንጂ የተቀበ በላቸው የለም። የድርጅቱ ሐሳብ አፍላቂ ግንባር ቀደም መስራችና ዘዋሪዎች አንግሎ አሜሪካኖች በከፈቱት ቀዳዳ ሩሲያ ከ11 ዓመታት በኋላ ገብታ በ2014 የዩክሬንን ግዛት ክሪሚያን ወረረች። በ2022 ደግሞ መላዋን ዩክሬንን ቀጠለችበት። ለዋሽንግተን ብራስልስ፣ ለንደን መሪዎች ሁለት ሺህ ሃያ ሁለት ላይ የዓለም ሕግ ተጣሰ፣ ሉዓላዊት ሀገር ተወረረች። እና ሞስኮዎችን በሁሉም አይነት ማዕቀብ ቀጡ። ዘመናዊ ጦር መሳሪያዎቻቸውን ለኪቭ ያግዙ ገቡ። ዩናይትድ ስቴትስና የአውሮፓ ሕብረት 27 አባል ሀገራትና ብሪታንያ ለዩክሬን ያስታጠቁት ጦር መሳሪያ ከመቶ ቢሊዮን ዶላር በላይ ያወጣል ይላሉ ገማቾች። እስራኤልና ዩናይትድ ስቴትስ ኢራንን ሲደበድቡ ግን የአውሮጳ መሪዎች የድብደባውን ተገቢነት ለማስረዳት ሲባትሉ ነበረ። ውጊያው ሲቆም ደግሞ መቆሙን ያወድሱ ገቡ። እስራኤልና ዩናይትድ ስቴትስ የኢራንን የኒኩሌር ተቋማት በዶናልድ ትራምፕ አገላለጽ ሙሉ በሙሉና አንድም ሳይቀር አውድመውታል። አሁን ደግሞ ኢራን የኒኩሌር ተቋማቷን በዓለም አቶሚክ ተቆጣጣሪ ባለስልጣን አይኤኢኤ እንድታስፈትሽ የእስራኤል የዩናይትድ ስቴትስና የአውሮጳ መሪዎች እያስፈራሩ ነው። ከወደመ ምኑ ነው የሚፈተሸው? የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌሃም እንዳሉት ኢራን ለፈታሾቹ ደህንነት ዋስትና መስጠት አትችልም። ሰላማዊ የኒኩሌር ተቋማችን ባለፈው ሰኞ እንኳን ከአምስትና ከስድስት ቀናት በፊት ማለት ነው፣ እየተደበደበ ተቋማቱን የሚፈትሹትን የአይኤ ኢኤ ባለሙያዎችን ደህንነት እንዴት እንድንጠብቅ ነው የሚፈለገው? እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጥቃት የቱርክ ፕሬዚደንት ረሰብ ጠይብ ኤርዶሃን እንዳሉት ነገ በሌላ ሀገር ላይ ላለመደገሙ እርግጥ ምንም አይነት ዋስትና የለም። ቱርክ ጦር መሳሪያዎቿን እንድታጠናክር ኤርዶሃን አዘዋል። ኢራንና እስራኤል ያቃረጧቸው የአረብ መንግስታትም የኢየሩሳሌሙ የሂብሮ ዩኒቨርሲቲ ባልደረባ ዚሞን ቮልፍጋንግ ፎክስ እንዳሉት ከእስራኤል እና ከአሜሪካ መለጠፋቸውን እያረጋገጡም ግን ቀጠር ላይ እንደታየው ዋጋ እያስከፈላቸውም ነው። የአረብ መንግስታት በአሁኑ የእስራኤልና የኢራን ጦርነት አጣብቂኝ ውስጥ ገብተዋል። አንዳንዶቹ ተሳትፈዋል። የኢራንን ሚሳይል በማክሸፍ እስራኤልን ደግፈዋል። እርግጥ ከዮርዳኖስ በስተቀር ሌሎቹ በይፋ አልተናገሩትም። የአረብ እስራኤሎች ወዳጅ ጠላትነት ለብዙዎች ምስጢር ግራጋቢ የሚሆንበት ምክንያት በርግጥ ብዙ ያነጋግራል። የኢራን መደብደብ የሚያስከትለው መዘዝ ግን ወትሮም ሰላም ለማያውቀው ለመካከለኛው ምስራቅ ብቻ ሳይሆን ከኮሪያ ልሳነ ምድር እስከ አውሮጳ ለሚደርሰው ዓለም የሚተርፍ እንዳይሆን ታዛቢዎች ያሳስባሉ። ነጋሽ መሐመድ ነኝ። ቸር ያሰማን